ቤተሰው እንዴት ናችሁ? መልካም ጁምአ ብያለሁ። ገና ከመግባቴ የመጣሁት ለመቀኛም ለሸረኛም ለተደሰታችሁም ለከፋችሁም ላዘናችሁም መልስ ይዤላችሁን የመጣሁትኝ። አንዳንድ ቦታዎች ላይ አንዳንድ ሴራ እያሴራችሁ ያላችሁ አላችሁ። ወርቁ የውሸት ነው የውሸት ነው ትክክለኛ አይደለም ምናምን እያላችሁ ያላችሁ አላችሁ። ኦልሬዲ ወርቁን ስክሪንሽት አንስታችሁ ትክክለኛ መሆኑን ማወቅ ትችላላችሁ። እንዲሁም ደግሞ እኛ በውስጥ ማውራት ያለብንን ሰው አውርተን ደረሰኙ ግሩፕ ላይ ተለቋል ማለት ነው። የቴሌግራም ግሩፓችን ላይ ያላችሁ ልጆች አይታችኋል። ኦልሬዲ ደረሰኙ ተልኮልናል። ወርቁ ኬት እንደተገዛ ምናምን እንዳለ ማለት ነው። ስለዚህ ሪል ነው ማለት ነው። ምንድን ነው ምንድነው የምፈልጉት አልገባኝም። ነው የምፈልጉት አልገባኝም። መኪና ተገዛላት፣ ወርቅ ተገዛላት፣ ደስተኛ አይደላችሁም ውሸት ነው፣ ውሸት ነው። እስኪ እውነት ከሆነ ደረሰኙን ያሳየን ብላችኋል። ግሩፕ ላይ ደረሰኙ ተለቋል ማለት ነው። ተሰጥቶናል፣ አይተነዋል፣ የተወሰኑ ልጆች አይተነዋል ኦልሬዲ። ትክክል ነው፣ ወርቅ ነው። ግራም አራት መቶ ስን ድርሃም አራት መቶ አስር አራት መቶ አስራ አምስት ድርሃም ነው ኦልሬዲ ማለት ነው። የተገዛላት ወርቅ የእጅ ብራዝሌትና የአንገት ነው፣ አይታችሁታል። ከነ ማጫወቻው ማለት ነው። ጋይዝ፣ በዚህ አጋጣሚ ትክክለኛ ወርቅ መሆኑን ልነግራችሁ ነው እና አንዳንዶች አትከፉ፣ የእውነት አትከፉ። አንድ ቀን ለጣታችሁ አንድ ወርቅ ቀለበት አድርጋችሁ የማታውቁ ለሩታ ሲገዛላት ያዘ ይልቀቁኝ፣ መንሼ አይደብራችሁም እንዴ? የእውነት ሊደብራችሁ ይገባል። ሊደብራችሁ ይገባል እንዴ! ምንሆናችሁ ነው? ሊገባታል። ይሄ ራሱ ሲያንሳት ነው እንዲያውም። ግን እኔ ተደስቻለሁ ስለተደረገላት። የሰው ደስታ ደግሞ ሊያስደስታችሁ ይገባል። የእውነት ሊያስደስታችሁ ይገባል። ስለዚህ ያለው እውነታ ይሄ ነው። ሪል ነው። ወርቁ ተገዝቷል። ሄርሜላ ምን ትሆናለች ሄርሜላ ምንሆናለች እያላችሁ ደግሞ ላላችሁ ሄርሜላ ምን ትሆናለች አብዳለች። ሄርሜላ ጨርቋን ጥላለች። ምክንያቱም በዚህ ደረጃ እንደዚህ ባይዘዌ አብርሽ ራሱ የሆነ ነገር የተረዳ ይመስለኛል ሄርሜላ የሄርሜላ ተንኮልና ሸረኛ መቀኝነቷ እየተረዳ ይመስለኛል። ምክንያቱም መኪናውን ሊገዛላ ሲያስብ እንደ ሀሳብ መኪና መቼም ታውቃላችሁ የሱቅ ማስቲካ ወይም ከረሜላ ወይ ሱካር ወይም ቡና አይደለም፣ እና ወደው ሄዳችሁ አይደለም መጡት፣ ፕላን አድርጋችሁ አቅዳችሁ ይሄን ባረግ ይሄን ባመጣ ብላችሁ አስባችሁ ነው። ስለዚህ ይሄንን ይሄንን መኪና ከመውለዳ በፊት አማከራት ማለት ነው፣ የአማከራት ሄርሜላን ነው ሄርሜላን፣ አቤለን ምናምን ምናምን ቁጭ ባሉበት ማነው ሰፕራይዝ አረጋታለሁ ብሎን ከዛ እሷ ይሄ መኪና እሷ ጋር ሰፕራይዝ የምትደረግበት ቀን ታምምኳለች። ማን ነው? ከዛ በማግስቱ ነው ወስዶ ለሩታ እንግዲህ ሰፕራይዝ ያደረጋት። ማን ነው? ሄርሜላ፣ በእውነት ከህይወታቸው መውጣት ብትች እና ከነሱ ህይወት ከእነሱ ህይወት ብትውጪ፣ ደስ ይለኛል። የእውነት ውጪ። እንደምንም ብለሽ ሌላ ህይወት ጀምሪ። መጀመርም አይጠበቅብሽም፣ አንቺ ባላለሽ ታረቂ፣ ከባልሽ ጋር ተስማሚ ከባልሽ ከሆነሽ ዩቱብሽን ስሪ። ምን ሰሪያለሽ? ከአብርሽና ከሩታ ህይወት ውጪ በቃ ምንም አትሰሪም። እዚህ የአብርሽና ሩታ ህይወት ውስጥ ኦኬ። በቃ ይሄ ነው የምንልሽ ማለት ነው። አንቺም አንቺም እንደነሱ ጠንክረሽ በርትተሽ ከሰራሽ እንኳን መኪና፣ ብዙ ነገር ልታደርጊ ትችያለሽ። እና አትቅኒ እና ትንሽ ናችሁ፣ አንድ አምስት አስር ምናምን ብትሆኑ ነው። እና በጣም በሚገርም በጣም በሚገርም ሁኔታ ለሄርሜላ በማገዝ ብዙ ብዙ ነገሮችን እያበላሻችሁ ያላችሁ አላችሁ። ደረሰኙ እሸት ነው ፌክ ገዝቶ ነው ወርቅ አይደለም ምናምን የምትሉ አላችሁ። በዛ አጋጣሚ ደረሰኙ ተልኮልናል። እውነት ነው እሪል ነው። ፌክም ፌክን ካሁን ቢሆን እናንተ አይመለከታችሁ። ይሄ የእነሱ ጉዳይ እንጂ የእናንተ ጉዳይ አይደለም እና አንዳንድ ጊዜ ማለት ነው አንዳንድ ሰዎች የእውነት የማይመለከታችሁ የሰው ህይወት ውስጥ ትገቡና ፍትፍት ፍትትትር ብሽብሽብሽብሽ አርጋችሁ ከዛ ከዛ ህይወት ለመውጣት ደግሞ ትታገላላችሁ። አሁን ሄርሜላ እየገጠማት ያለው ነገር ይሄ ነው። አብርሽ አንተ ደግሞ ራስህን ከሄርሜላ አርቅ። አሁን ከዚህ የባሰ ነገር ይመጣል። ሄርሜላ ተቃጥላለች፣ ተናዳለች። ስለዚህ ብዙ እርምጃዎችን ልትወስድ ስለምትችል ራስህን መጠበቅ አለብህ። ከእሷ ጋር በምንም አይነት መልኩ ባትገናኝ ደስ ይለኛል እና እዚህ ነገር ላይ ፎከስ አርግበት አብርሽ ማለት ነው እውነታውን ይሄንን ነው የምነግርሽ፣ ሩትዬ፣ አንቺም ራስሽን ጠብቂ። አራስ ቤት ላይ ልጅሽን ተንከባከቢ ከቢ ስለማንም እንዳትጨነቂ። ማንም ምንም ይበልሽ፣ ማንም ምንም ያርግ፣ ስለሰው ጤና እንዳትጨነቂ። ስለሰው እንደ ቤትሽ እንጂ እንደ ጎረቤትሽ፣ እንደ ጓደኞችሽ ወይም ደግሞ እንደሆነ ሰው እንዳታስቢ እና ለአብርሽም ደግሞ ፍቅር ስጭው። በሰርፍ ጊዜ አብርሽንም ተንከባከቢው። ሞር ደግሞ ወንድ ልጅ ፍቅር ይወዳል፣ ፍቅር ስጪው። አንቺ ጎበዝ ነሽ፣ ግን ያው እሱ ነው እንጂ ትንሽ ሳሙና ይሆነ ያለው እሱም በማዘን ይመስለኛል። ሄርሜርላን ሰፖርት የሚያረጋት የሚሄደው እሷ ጋ ምናምን በዛ ምክንያት ይመስለኛል። እና እሱም ነገሮች ግን ብታቆም በትንሹ እንረዳ ካለን ያለውን ነገር አንዳንድ የዋህነት ከተሰጠ የዋህ ከሆንክ የዋህ ነክና የአንተ የዋህነት ነው ይሄ ነው ያለው ነገር ማለት ነው። ጋይዝ ደረሰ ይላላችሁ ደረሰኛ አለ። ቴሌግራም ግሩፕ ያላችሁ ልጆች አይታችኋል። ሁላችሁም እነ ነፂ እነቅድስት ሁላችሁም አይታችኋል። የኛ ግሩፖች ማለት ነው። ደረሰኙ ተልኳል አይታችኋል እናመሰግናለን አብርሽ ከ400 ምናምን ሺህ ብር በላይ ነው ያወጣው ማለት ነው ለወርቁ እውነት ፈጣሪ ከዚህ በላይ ትርፍርፍ አርጎ ይስጥክኛ ተደስተናል እናመሰግናለን በቃ ይሄ ነው ልንክ የምችለው ለዚህ ቤት አዲስ ከሆናችሁ ላይክ አርጉ ሺ በሩታዬ ስም ላይክ አርጉ ሰብስክራይብ አርጉ ቤት ሰው ሆኑ ሺ ሩታዬን የምትወዷት ብቻ እሷን የምትጠሏት እሷን የማትፈልጉ ግን እንዳታረጉኝ አልፈልግም ወዳችኋለሁኝ ሀይሚን ሶሪ አብርሽ ዬና ሩታዬ ይቀጥላሉ። ወደፊት ይወልዳሉ፣ ይከብዳሉ፣ ከዚህ በላይ ላይፍን በደንብ ይኖራሉ። ባይ ባይ። ሜልካ አምቹ ማእላለሁ ጋይስ፣ ባይ።